እነሆ ጥርስ ለማስሞላት ፈልጋችሁ ጥርሳችሁ፣ አይሞላም የጥርስ ፔን ወይም ደግሞ የጥርስ ችግር ላለባችሁ እህትና ወንድሞቻችን ለእናንተም ምርጥ ቪዲዮ ይዘንላችሁ መጥተናል። ከዚህ ቪዲዮ በደንብ ተመልክታችሁ ስለ ጥርስ ችግር ያለባችሁ እህትና ወንድሞቻችን አሁን ለእናንተም ጥሩ መፍትሔ ይዘንላችሁ መጥተናል። አሁን ወደ ቪዲዮቹም እንዲሁም አልፍንም በቅድሚያ ለቃሉ አዲስ ሲሆናችሁ ስብስክራይብ እና የደውል መለክቱን የሚጫኑም እንዲሁም ቤተሰብ አሁን ወደ ቪዲዮዎችም እንዲሁም አለፍ ሶስት የሚባለው የጥርስ ንቅናሶች በድድ መሸሽ ምክንያት ሊሆን ይችላል፣ በአደጋ ምክንያት ሊሆን ይችላል። በተለያየ ምክንያት ለማነቃነቅ ስንሞክር ወደፊትና ወደኋላ እንዲሁም ወደ ግራና ወደ ቀኝ የመንቀሳቀስ እና መልሶ የመጥበቅ ዕድላቸው አናሳ የሆነ ስራቸው የተጋለጠ ጥርሶች እንዲነቀሉ አስገዳጅ አድራሻችን አዲስ አበባ 22 ካክሱም ሆቴል ወረድ ብሎ ሌክስ ፕላዛ አንደኛ ፎቅ ላይ ወይም ደግሞ ከዚህ ከምታዩ ትልቁ ሕንጻ ፊት ለ በሁለተኛነት ከግማሽ በላይ የሚሆነው የጥርስ ክፍሉ የተቦረቦረ የተጎዳና ለመዳን ወይም ደግሞ ለሙሌት ወይም ለሕክምና በማይሆንበት ደረጃ ላይ የተቦረቦረ ጥርስ። በሶስተኛነት ጥርሳችን ከፍተኛ በሆነ የድድ ሕመም ከተጎዳ የድድ አጥንታችን በከፍተኛ ሁኔታ ከተጎዳ ጥርሱን ደግፎ መያዝ የማይችልበት ሁኔታ ላይ ካለ፣ በአራተኛነት ለብሬስ ሕክምና አንዳንድ ጊዜ በጣም የተደራረበ እና ጥርሶቹን ቦታ ቦታቸውን አስይዞ ለመደርደር የሚያበቃ በቂ ቦታ በማይኖርበት ጊዜ ላይ በተለይም ከሀያዎቹ እድሜ ክልል በላይ ለሆኑ ሰዎች ፕሬስ የሚያስፈልግ ከሆነ ቦታ ለማግኘት ወይም ሌሎቹ ጥርሶች መሰረታዊ የሚባሉ ጥርሶችን ለመደርደር አስፈላጊነታቸው ከሌሎቹ ጥርሶች አነስ ያለ ነው ተብሎ የሚታመንባቸው ጥርሶች ሊነቀል። አምስተኛነት በከፊል የበቀለ ወይም ለማጽዳት የሚያስቸግር ሶስተኛ መንጋጋ ይሄ ሶስተኛ መንጋጋ ብዙ ጊዜ ቦታ ስለማይኖረው በበቂ ሁኔታ ላይ በቅል ይችላል። ለማጽዳት ሊያስቸግር ይችላል። ከተጎረጎረ ተጎን ያሉ ጥርሶችንም ይዟቸው ሊጎዳ ይቆጣ። ቀዳኔው በጣም ያሳቀኝና በጣም ፈታ የሚያደርግ ቪዲዮም

አዎ አሚን። በሰላም በሰላም ወደ ቤታችን ነገ ደብር አርባ ስለሆነ ተማራ ቤቱ እንዳትቀሩ፣ ሊቃውንቱ። ሰላም ጤና ይስጥልን። ውድ አድማጮቻችንና ተመልካቾቻችን ጠቅላይ ሚኒስትራችን ዶክተር አብይ አህመድ ዓሊም በፓርላማ ላይ የተናገሩት ፍቅር እስከ መቃብር ዶክተር ደሳለኝ ጫሜን በይፋ መሳደባቸው ተገለጸም። በዚህ ቪዲዮ አሁን ለእናንተም የምናገራቸው ይሆናል። ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ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 በቄስ ሞጎሴዎች ውዳሴ ያሉት እኛ ሰፈር ፊታውራዊ መሸሻ የሉም። ቄስ ሞጎሴዎች ምን ያደርጋሉ ነው? ቄስ ሞጎሴ ፊታውራዊ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ፣ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞጎሴዎች እኛ ሰፈር የሚታዩት ምክንያቱም እኛ ትናንትናን ናፋቂዎች ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይህንን እሳቤውን እዚህ ቤት የነበሩት አዲስ አለማየሁ ለአፍታ ተነስተው